በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜል። ለመላው የአፍሪካ ኅብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት አገልጋዮችና አባላት በሙሉ እንኳን ለሰንበት ትምህርት ቤታችን የሰላሳ አራተኛው ዓመት የምስረታ ክብረ በዓል በሰላም አደረሳችሁ አደረሰን እንላለን። ሰንበት ትምህርት ቤታችን ከተመሰረተችበት ጊዜ አንስቶ አሁን እስካለንበት ጊዜ ድረስ በቤተክርስቲያን ተልእኮ የተሰጣትን አደራ በመወጣት ብዙ ትውልድ ያፈራች ሰንበት ት/ቤት እንደመሆኗ መጠን ልደቷን ማክበር ልደታችን ነውና በዚህ ልደት መርሃ ግብር ላይ በንላው ዓለም ያላችሁ እንዲሁም በአገር ውስጥም በውጭም ይህንን መልእክት የሚደርሳችሁ ሁሉ የሰንበት ት/ቤታችን ዓመታዊ ክብረ በዓል ምክንያት በማድረግ በተዘጋጁት መርሃ ግብሮች ላይ በአካል መገኘት የምትችሉ በአካል እንድትገኙ፣ በአካል መገኘት የማትችሉ ደግሞ ባላችሁበት ቦታ በሚደርሳችሁ ሚዲያችን መርሃግብር መሰረት መርሃ ግብራችን ፕሮግራማችን እንድትከታተሉ እያሳሰብን በዛሬው ዕለት የመክፈቻ መርሃ ግብር ይከናወናል። እንዲሁም የዛሬ ሳምንት በ23 ሰንበት ትምህርቷ ለመጀመሪያ ጊዜ አስተምራ የምታስመርቃቸውን የበገና ተማሪዎች የምርቃት መርሃ ግብር ይከናወናል። በ30 የሰንበት ትምህርቷ አባላትና አገልጋዮች እንዲሁም ምዕመናንን ጨምሮ ያሳተፈ የጉዞ መርሃ ግብር ተዘጋጅቷል። በዚህ የጉዞ መርሃ ግብርም ልዩ ልዩ መንፈሳዊ ዝግጅቶች ተዘጋጅተው የጉዞ የበረከት ተካፋዮች እንሆናለን ማለት ነው። እንዲሁም ደግሞ በአራት በአምስት እና በስድስት በስብከተ ወንጌል መርሃ ግብር በማታው መርሃ ግብር ምዕመናንንም ጭምር በማገልገል ዘማሪያን ሰባኪያንን የተጋብዙበት ልዩ መንፈሳዊ የስብከተ ወንጌል መርሃ ግብር ለሶስት ቀን እናከናውናለን። ህዳር ሰባት የሰንበት ትምህርት ቤታችን አመታዊ በዓል ፍፃሜና የልደት ፕሮግራም በማከናወን መርሃ ግብሩን ፍጻሜ ያገኛል ማለት ነው ስለዚህን መርሃ ግብር በወጣለት ፕሮግራም መሰረት መምጣት የምትችሉ በተለያየ ምክንያት የራቃችሁ የሰንበት ቤቷ የአብራኳ ክፋይ የሆናችሁ እህት ወንድሞቻችን በመርሃግብሩ ላይ በመገኘት መርሃግብሩ እንድትካፈሉ እንዲሁም ደግሞ በልዩ ልዩ ቦታ በተለያየ ክፍለ ዓለም ያላችሁ እህት ወንድሞቻችን ደግሞ የእናታችሁ ልደት መርሃ ግብር እንደሆነ አውቃችሁ በወጣው መርሃ ግብር መሰረት ፕሮግራሙ እንድትከታተሉ እንጋብዛለን። አምላካችን እግዚአብሔር ቤተ ክርስቲያናችንን ሰንበት ቤታችንን ይጠብቅልን፣ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።